ሀገረ ስብከት መስራችን በመሆኑት በዚህ አጋጣሚ እንኳን ደስ ያለት የእርሶትም የጋራ ድካሞች ስለሆነ ሰላም የፍሬን ስንል ሁሉም የመስሪያ ቤቱ የመምሪያ ኃላፊዎች ማለት ነው። ሀገረ ስብከት የወለደው ሌላ ሀገረ ስብከት ስለሆነ ይሄ የተለየ የተገነጠለ የማይገናኝ ሀገረ ስብከት ሳይሆን አንድ ስለሆነ እንግዲህ ብዙነታቸው ቁስ ብቻ ሳይሆን እየተሰጡ ያሉት ፍቅር ሲምር ነው እየተሰጡ ያሉት። በእያላችሁበት አባታችንን እንድታከብሩልን በትሕትና

ስጦታዎች እየተበረከቱ ያሉት ከሀገረ ስብከቱ ሙሉ የመቀደሻ አልባሳትና ሌላም የአገልግሎት መስጫ ንዋያተ ቅድሳት ናቸው። ለብፁዕነታቸው አገልግሎት መስጫ ይ በዚያውም ላይ ደግሞ የብፁዕነታቸውን የሚወዱ የሚያከብሩ የሀገረ ስብከታቸው ልጆች በየደረጃው የሚገኙ ለእርሳቸው ስጦታ እያቀረቡ ነው። አሁን ሀገረ ስብከቱ ሰጥቷል። እሳቸውም ራሳቸውን ለእኛ ሰጥተዋል። በዚህ ደስ ብሎናል። እንደግን እሱነትን የሚወዱ የሚያከብሩ የእርስወትን መምጣት ይጠባበቁ የነበሩ አንድ የእደጥበብ ባለሙያ ጌታ ይስማረት ይባላሉ። እዚሁ የሀገረ ስብከቱ አገልጋይ ቤተክርስቲያን ሊቅ ናቸው። ይህ እንግዲህ ነጭ ሙሉ አልባሳት እኛን ሲባርኩ የሚገለገሉበት ነው። ከዚህ ከፍ አድርጉልን። ይሄ የምታዩት ታቸውን አድጎ ሊያሳይ የሚችል ተንቀሳቃሽ ወንጌል ነው። በጌታ የተዋረክ ይባላሉ በዚሁ ሙያ ተሰማርተው የሚኖሩ የሀገረ ስብከታችን እውቅ የዚህ ባለሙያ ናቸው። ስራቸውን አቅርበዋል። ከዚህ በመቀጠል ደግሞ ከዚህ በመቀጠል ቀደም ሲል እንደተነገረው ሀገረ ስብከታችንን አሁን የሚታየውን ተንቀሳቃሽ ቁስ በሙሉ 80 ፐርሰንት የሚሆነውን በገንዘብ ወጪ በመደገፍ በሚሊየን የሚቆጠር ወጪ በማድረግ ሀገረ ስብከቱን እየደገፉ ያሉት በጣም እናከብራቸው ወንድማችን መምህር ትንፈሩፋ ለብጹነት ሆ መባረቅ ስለፈለጉ ሀገረ ስብከቱን እየገነቡ ነው ያሉት። አሁን ደግሞ መባረቅ እፈልጋለሁ ብለው የተለየ ነጠበረከት ይዘው ቀርበዋል።

እንግዲህ ያሉበትን የስልጣኔ ደረጃ ስለሚያሉ የላፕቶፕ ሲዝማት የቀረበላቸው ገጸ በረከት ጉራኪ ቦታ የለያቸው መምህራችን ወንድማችንም ከሁላችን ጋር ስለሆኑ ክብር ይሰማናል፣ እናመሰግናለን። ከዚህ ቀጥሎም አሁን መምህር ትንፈ ለብፁዕነታቸው ብቻ ሳይሆን ለክቡር ዋና ስራ አስኪያጁም ያዘጋጀሁት ስጦታ አለኝ እያሉ ናቸው። አሁን ክቡር ዋና ስራ አስኪያጁ የባህር የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ ስጦታ እየተቀበሉ ነው። ከመምህር ክንፈ ከፍተው ክቡር ብፁዕነቶ ይስጥልን ክቡር ዋና ስራ አስኪያጁ ወይዘሮ ሰናይት የሀገረ ስብከታችን በጀት መምሪያ ለሁለቱም ለክቡር ዋና ስራ አስኪያጁም እንዲሁም ለምናከብራቸው የተሰጡ የላፕቶፕ ስጦታዎች ናቸው። ከዚህ ቀጥሎ ለሀገረ ስብከታችን በጀት መምሪያ በጀትና ሂሳብ መምሪያ ኃላፊ ለሆነችው አንድ ፍሬ ድንቅት ለወይዘሮ ሰናይት ክንፈሩ ፋይል የተመሳሳይ ይመስለኛል የላፕቶፕ ገጽ በረከት እየቀረበላት ነው። አመስግኗት ስ ካምናት የሙያ ብቃትና ታታሪነት፣ እንዲሁም ልጅነትን በእናትነት በማካተት ከፍተኛውን ድርሻ በመስራት የምትገኝ የታችን ስለሆነች ክብር ይሰማናል እና ክብር ይቻለልኛል መምህራችን መምህር ክንፈ እየሰጡ ያሉት ሀገረ ስብከቱን ጎኑን ስለሚያውቁት እንደው ትንሽ ደገፍኩ ብለው እንጂ እኛ መስጠት ያለብንን ነው እየሰጡ ያሉት። መመራችንን እናመሰግኖታለን። ያያቱርልን ከዚህ ቀጥሎ ቆይ፣ ዘማሪያን አንድ ጊዜ ቆዩ። ክቡር፣ በጣም የምናከብራቸው የምንወዳቸው፣ ክቡር ዋና ስራ አስኪያጅ መላከ ገነት አንድ ሃይማኖት ፈጠነ። ምንም እንኳን ለእርስዎ የሚሆን ባይሆንም ለጊዜው ቢሆን በብፁነታቸው ተባርኮ መሰጠት ትልቅ በመሆኑ ትንሽ ስጦታ አቅርበናል። ልጆች ሀገረ ስብከቱ እባክዎ ብፁነቱ እንዲሰጡልን በትህትና እንጠይቃለን። ሀገረ ስብከቱ የክቡር ዋና ስራ አስኪያጁ የወርቅ ሙካሽ ካባ ነው እየሸለማቸው የሚገኘው። ከፍቅርና ካለን ክብር በላይ ነው በታች ነው። እባክወት የምናከብረወት ክቡር ዋና ስራ አስኪያጅ ዝቅ ብለው ይህን ካባ ይደርሱልን እና አመሰግናለን ከዚህ በመቀጠል ሀገረ ስብከታችን ዋና ጸሐፊ ክቡር ሊቀ ብርሃናት በቃሉ ዳኛው ከሀገረ ስብከቱ ዋና ስራ አስኪያጅ በመሆን ሀገረ ስብከቱ ብፁዕነታቸው እስካሁን ድረስ ቤትም ቀንም ቀናደፋ እያሉ እየመሩ ያሉ ት መምህርና ወንድም ናቸው። እርሳቸውም አንድ ካባና አንድ መጽሐፍ ቅዱስ ተበርክቶላቸዋል። እግዚአብሔርን አመስግኑ። ሀገረ ስብከቱ ለመምህር ክንፈ ያለው ክብርና ያለው ፍቅር የተለየ ነው። ከልብ ይወዳቸዋል። በክፉ ቀን እንደዚህ ሀገረ ስብከት የደረሱለት ሰው ማለት መምህር ክንፈ ናቸው። መምህር ክንፈን አሁን ከሚታየው ነገር ባሻገር ለዚህ ለመጣው በመላ ብፁነት ለመጣው ሰው በሙሉ የመጣው ሰው ብዙ ነው ለሁሉም የሚደርስ ግብዣ አዘጋጅተዋል። እንግዲህ ታጥሩን እንዳትሄዱ እያሉ ነው። በጃንታታ ሀገረ ስብከቱ ብዙ ነገር እንደው ምን እናድርግላቸው ብሎ አሰበና ግድ የለም ብሎ ያዘጋጃት ትንሽ ነገር አለች ቅዱስ መጽሐፍ ነው። ከዚያ ባሻገር ወደ ቤተክርስቲያን ሲሄዱ ደረፍ የሚያደርጓት ኢትዮጵያዊነት ያላት ልብስ ነው የተበረከተችላቸው። እናመሰግናለን ። ለወደፊትም ከኛ ጋር እንደማይለዩ ተስፋ እናደርጋለን። መልካም የስራ ዘመንም ይ